ያቀርብላችኋል። ሳድስ ሰላም ሰላም ሰላም፣ እና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሳድስ ቤተሰቦቼ እንደምን ያላችሁልኝ? ዛሬ በጣም በጣም ጠቃሚ ሶስት መረጃዎችን ይዤላችኋለሁ። በተለምዶ ባጃጅ ተብላ የምትታወቀው እቺ ስኩተር በተለያዩ የሀገራችን ክፍል በጣም ባለውለታ ናት። እቺን እንግዲህ በተመለከተ ረጅም ርቀት በጣም ብዙ ተራራዎችን እንደዚህ ጋራ ሸንተረር እየወጣች እየወረደች በአብዛኛው የኢትዮጵያ ገጠራማ ክፍል ላይ ብዙ አገልግሎት የምትሰጥ ባለ ሶስት እግር ተሽከርካሪ ናት። እቺ እንግዲህ ወደ ሀገር ውስጥ እንዳትገባ ተከልክላለች፣ የሚከለክል ሕግ ወጥቷል በጣም በሚያሳዝን ደረጃ። እሱ ብቻ አይደለም፣ በጣም ሌሎች ተያዥ ሞተር ሳይክሎችም ጭምር ተከልክለዋል። እና ይሄ ጉዳይ በጣም የሚገርም ነው፣ ያሳዝናልም ጭምር ማለት ነው። ምክንያቱም የሚሊየን ኢትዮጵያውያንን ህይወት የሚደግፉ ናቸው እነዚህ የገጠራማ የኢትዮጵያ ክፍሎች እንግዲህ በነዚህ ውለታ ነው ያሉት ይሄ ጉዳይ በጣም በጣም ልቤን ስላሳስበው በዚህኛው ፕሮግራሜ ላይ መመልከት ፈልጋለሁ ሌላኛው እንግዲህ ውድ ቤተሰቦቼ ሱዳን ልትከፋፈል መሆኑን የሚያሳይ በጣም አደገኛ ነገር ነው የተሰማው ዛሬ ሱዳን ያለችበት ጦርነት በጣም ከባድ ነው በዚህ ጦርነት ላይ ደግሞ የደጋሎ መንግስት ኦልሞስት ራሱን የቻለ ሌላ መንግስት መሰርተዋል ዛሬ ሰምተናል ያህንን ጉዳይ ይሄ ደሞ በጣም ከባድ ነው ጎረቤት ሀገር ስለሆነ ጭምር ሱዳን እንደ ቀላል አናየውም ወደ ኢትዮጵያ ያለው ኢምፕሊኬሽን አንድምታ ምንድን ነው ሰሞኑን አይታችሁ እንደሆነ የኤርትራው መንግስት የኤርትራው ፕሬዚደንት ከሰሞኑ የተቀበሏቸው ሰዎች አሉ የሰሜኑን ሱዳን አልቡርሃንን ተቀብለው ተነጋግረዋል ከኢትዮጵያ ጋር ያላቸውንም በጣም ጠብ በግልጽ ያሳዩበት የነበረ ሞመንት ነው ስለዚህ ይሄ ጉዳይ በእኛም ፖለቲካ ላይ ምን አንድምታ አለው የሚለውን በዚህ ፕሮግራም ላይ አሳያቸዋለሁ። ሶስተኛው እና በጣም የሚገርመው ኤርትራን ይመለከታል። እንግዲህ ከሰሞኑን እንደሰማነው የአሜሪካ መንግስት ወደ ሰላሳ የሚጠጉ ዓለም አቀፍ ኤምባሲዎቹን በተለያዩ ዓለማት ላይ ሊዘጋቅደዋል ከነዚህ መካከል ኤርትራ አንዷ ናት። ኤርትራ እንግዲህ የአሜሪካ ኤምባሲዎቿን ልትዘጋ የፈለገችበት ቦታ ሆና ተገኝታለች። አሜሪካ በኤርትራ የሚገኘውን ኤምባሲዋን ጨምራ ወደ 30 የሚጠጉ እነዚህ በአለም ዙሪያ ላይ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መወሰኗን የተነገረው ዜና ከተሰማ በኋላ ይሄ ዜና ለኢሳያስ አፈወርቄ በጣም አስደንጋጭ እንደሆነ እየተነገረ ይገኛል። እንግዲህ የትራምፕ አስተዳደር አብዛኛዎቹ በአፍሪካ እና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎች እንዲሁም ደግሞ ቆንስላዎችም አሉ እነዚህን ነው ለመዝጋት የወሰነው። እንደሚታወቀው ከነዚህ መካከል አንዷ የኤርትራ ኤምባሲ ሆኗል ማለት ነው። እንግዲህ በውሳኔው መሰረት ይዘጋሉ የተባሉት አስሩ የአሜሪካ ኤምባሲዎች በዋነኝነት ቶፕቴን በሚባሉት ውስጥ የተገኘችው አንዷና ዋነኛዋ ኤርትራ ናት። ከዛ በግሪናዳ እንደገና ሌሴቶ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ ሉክሰምበርግ በጣም በዓለማችን አንደኛ ሀብታም ሀገር የምትባል ናት። ምክንያቱም ትንሽ የህዝብ ቁጥር አለት። ነገር ግን ጂዲፒ ፐር ካፒታ ወይም ሀብቱ ለእያንዳንዱ ዜጋ ሲካፈል በሚል ሲሰላ የዓለምን አንደኛ ደረጃ የምትይዘው ሀገር ሉክሰምበርግ ናት። እዛ ውስጥ የሚያለውን ኤምባሲ መዝጋት ፈልገዋል አሜሪካ በሪፐብሊክ ኦፍ ኮንጎ እንዲሁም በጋምቢያ የሚያሳዝነው ሌላው ደቡብ ሱዳን ነው። በደቡብ ሱዳን ውስጥ የትራምፕ መንግስት ኤምባሲውን ለመዝጋት ወስኗል። በማልታ እንዲሁም በማልዴቭዝ የሚገኙ ኤምባሲዎች አስሩ ቶፕቴን ላይ የተቀመጡት እንደሆኑ በግልጽ ተነግረዋል። ከነዚህ በአንደኛ ደረጃ የተቀመጠችው ኤርትራ ናት። እንግዲህ ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት ተቀዛቅጾ ረጅም ጊዜ ቆይተዋል። በተጨማሪ ማስመራ ያለው የአሜሪካ ኤምባሲ የሚመራው አምባሳደር አይደለም፣ ጉዳይ አስፈጻሚ ነው። እንደገና እንግዲህ ኤርትራ ያንን ጉዳይ በጉዳይ አስፈጻሚ አሜሪካ የምትመራውን ኤምባሲዋን ዘጋ ያለው ስትል ትራምፕ ማለት ነው። ያው ከበጀት አንጻር እና ከሌሎች ዲፕሎማቲክ ክራይሲስ ወይም ዲፕሎማሲ አስፈላጊያችን አይደሉም ብለው ካመኗቸው ሀገራት መካከል አንዱ ያረጋታል። ይህም ማድረግ በነገራችን ላይ ኤርትራ ፖለቲካዎች በጣም አደገኛ ነው የሚሆኑ። ለኤርትራ ፖለቲክስ በተለይ ለኢሳያስ አፈወርቂ ከባድ ነው የሚሆነው። ምክንያቱም ጉዳዮችን በአምባሳደር ደረጃ ወይም በኤምባሲ ደረጃ ላይ ቢል ማድረግ ታላቁን አቅም ያሳጣል። ባለፈው ከኢትዮጵያ ጋር ኤርትራ የነበራት ግንኙነት በተለይ አሁን ያለው መንግስት ከመጣ በኋላ ወዲያው በኢትዮጵያና በኤርትራ መካከል ሰላም ለማስፈን የተካሄደበትን ርቀት ትራምፕ እንደምታስታውሱት እኔ የመራውት ነው በሚል ወይም ደግሞ ለእኔ ነበር ኖቤሉ የሚሸለመው የሚገባው በሚል በጠየቀበት ሰዓት በነዚህ የነበረውን ፖለቲካ ለማስተካከል የራሱን አንድምታ ፈጥሮ እንደነበረና ክሬዲት እንዳላገኘ እየተሰማው እንደነበረ ይታወቃል። በትክክልም ደግሞ በወቅቱ የነበረውን ግንኙነት በኢትዮጵያና በኤርትራ መካከል እንዲሆን የተፈለገው የአሜሪካ ግንኙነት የኤርትራ መንግስት ለአሜሪካ ፍላጎት ወይም ደግሞ አሜሪካ ላላት የምስራቅ አፍሪካ ፍላጎት እገዛ ያደርጋል የሚል ነገር እንደነበረ፣ ያንን ነገር ደግሞ ለረጅም ጊዜ ምንም አይነት ለውጥ ባልታየ ይልቁኑም አካባቢው ላይ ወደ ከፋ ጦርነት ይዞ እየገባ ያለ መንግስት አለ በኤርትራ ውስጥ እና ይሄ ያለ ረጅም ጊዜ ዘልቀዋል ማለት ነው። ስለዚህም በፍጥነት ኤምባሲውን የመዝጋት ጉዳይ፣ ኤርትራ ጉዳዩን በራሷ ፍጥነት ማከናወን እንዳትችል በጣም ብዙ እክል ሊያመጣባት እንደሚችል ግልጽ ነው። ሌሎችም በትንሽ ጉዳይ ኤምባሲ መዝጋት ሁኔታ እየጨመር የሚመጣበት ቀጣዩ የዓለም ፖለቲካ ከባድ አንድምታ እያለው እንዳለው እየተነገረ ነው የሚገኘው። እንግዲህ ኤርትራ ነፃ ከወጣች በኋላ በአውሮፓውያኑ በ1993 አሜሪካ ኤምባሲዋን በአስመራ ከፍታ እንደነበር ይታወቃል። አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝ ስትተች ቆይታለች ማለት ነው። ከኢሳያስ ጋር ያላትም ችግር በግልጽ አሳይታለች እና ይህም የሁለቱ ሀገራትን ግንኙነት አቀዛቅዞ ቆይቷል። በዛ ለውጭ ውጭ ሀገር እርዳታ እንዲሁም ደግሞ እነዚህ እርዳታ ድርጅቶች በሯን ክፍትም ኤርትራ እንደሚታወቀው ይሄ በጣም የሚበረታታ መልካም ነገር ነው። ግን ዲፕሎማቲክ ነገር ላይ ደግሞ ያለው ሌላ ነገር ይዞባታል። በአውሮፓውያኑ በ2005 የአሜሪካ እርዳታ ተቋም ዩኤስኤአይዲ ከሀገሯ እንዲወጣ ኤርትራ አድርጋ እንደነበረ ይታወቃል። ይህም ደግሞ በአሜሪካና በኤርትራ መካከል ቁርሾን ካስገቡ ነገሮች መካከል ይገኛል። በሁለቱ ሀገራት መካከል የነበረው የዲፕሎማሲ አለመግባባት ምክንያት አሜሪካ ኤምባሲዋን ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጠዋል። እንግዲህ ጠቅላይ ሚኒስትር የኢትዮጵያው ማለት ነው ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያሉ ግንኙነት መሻሻልን አሳይቶ እንደነበረ ይታወቃል። ቀደም ብዬ እንደነገርኳችሁ ነገር ግን ኤርትራ ሰራዊቷን ወደ ኢትዮጵያ አሰማርታለች ከኢትዮጵያ መንግስት ጎን ሆና በኤርትራ ውስጥ በተካሄደው በትግራይ ውስጥ በተካሄደ ማፋሳሽ ጦርነት ውስጥ የተሳተፈችበትንም በተመለከተ አሜሪካ ተቃውሞዋን ስታሰማ አልፋ ተርፋን በኤርትራ ባለስልጣናት በተቋማት ላይ ማዕቀብ ጥላ እንደነበረ ይታወቃል። አሁን እንግዲህ የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘው እቅድ ተግባራዊ የሚሆነው የሁለቱ ሀገራት ግንኙነትን በርቀት ወይም በሶስተኛ ወገን እንዲሆን በሚያስችል ደረጃ ላይ ሊያደረገው ነው ማለት ነው። ስለዚህ የኤርትራን ጉዳይ ከአሜሪካ ጋር ለመፈጸም ሶስተኛ አካል ኤርትራ ትፈልጋለች ማለት ነው። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት አኩባ አውሮፓ ውስጥ የሚያሉ ናቸው። እንደገና በደቡብ ኮሪያም ቡሳን የሚባል እንደገና በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳን እና በካሜሮን ደዋላ ውስጥ የሚገኙም ጭምር እንዳሉበት ይታወቃል። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ የሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስ ሀሳብ እንዳለ ትራምፕ እየገለጹ ይገኛሉ። እንግዲህ ፕሬዚዳንት ትራምፕ ሰውየው ያው ጤናማ እንዳሉን ይታወቃል። ወደ ፕሬዚዳንትነት ከተመለሰ በኋላ የአሜሪካ መንግስት በተለያዩ መስኮች በሀገሪቱ ፍላጎት ላይ አይጣጣሙም ያላቸውን ተቋማት የመዝጋት እርዳታዎችን የማቋረጥ ነገር እያየን ነው። በዚህም እንግዲህ የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚባሉ ሰው አሉ። በዚህ የሚመራው የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ በጀት ውስጥ ከግማሽ የሚደርሰውን እንደሚቀንስ ነው ሮይተርስ የተመለከተው። ስለዚህ እነዚህን ኢምባሲዎች ስንዘጋ በጀቱን በብዛት እንቀንሳለን የሚል ሀሳብ አላቸው። በዚያም ሳቢያ እንግዲህ በበርካታ ሀገራት የሚገኙ የአሜሪካ ኢምባሲዎች ቆንስላዎችን የመዝጋት ሀሳብ ከዚህ ጋር እንደሚያያዝም አድርገው ይነግሩታል። ይዘጋሉ ከተባሉት የአሜሪካ የዲፕሎማቲክ ተቋማት መካከልም አስሩ ኤምባሲዎች ናቸው፣ የተቀሩት ደግሞ ቆንስላዎች መሆናቸውን የታወቀው እንግዲህ የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ በጀቱን ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ የተዘጋጀ እንደሆነ የወጡ ዜናዎች ያሳያሉ። እንግዲህ ሮይተርስ ለዚህ የሚሆነውን ዜና የበጀት መጠየቂያ ሰነድ እንደሚያሳየው የሀገሪቱ የትራምፕ መንግስት በጀቱ በአሁኑ ወቅት ካለው 54.4 ቢሊዮን ዶላር ወደ 28.4 ቢሊዮን ዶላር ዝቅ ብሏል። በተጨማሪ ለውጭ እርዳታ በአሜሪካ የዓለም አቀፍ ተራዶ ወይም ዩስኤአይዲ በኩል ይቀር የነበረው 38.3 ቢሊዮን ዶላር ወደ 16.9 ቢሊዮን ዶላር ወርደዋል። ስለዚህ በአሜሪካ የውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነው ግዙፉ የዓለማችን የእርዳታ ተቋም ዩኤስኤአይዲ እንግዲህ በዓለም ዙሪያ ከነበሩት ከአምስት ሺህ በላይ ፕሮግራሞችን በመዝጋት በሺዎች የሚቆጠሩ ሰራተኞችን እንዳሰናበተ ይታወቃል። ተመሳሳይ አይነት እርምጃዎችን ከመውሰጃ መንገዶች መካከል አንዱ ኤምባሲዎችን መዝጋት ነው። በዚህም የተነሳ ኤርትራን አታስፈልገኝም ሲል የትራምፕ መንግስት ኤርትራን ኤምባሲውን ሊያስወጣ መሆኑን ሰምተናል። ይሄ በኢሳያስ አፈወርቂ አሁን ባለው ፖለቲካ ላይ በጣም ከባድ ጉዳይ ይዞ ሊመጣብበት እንደሚችል በግልጽ የሚያሳይ እንደሆነ እንረዳለን። ወደ ሌላኛው መረጃ እንልፍ። እንግዲህ ወደ ሌላኛው መረጃ ስናልፍ በነዳጅ የሚሰሩ ባለሁለትና ባለሶስት እግር ተሽከርካሪዎች ወደ ኢትዮጵያ ውስጥ እንዳይገቡ መወሰኑ በጣም የሚገርም ነው። ያው በተለይ የጠራማ ኢትዮጵያ ክፍል አብዛኛው ማህበረሰብ የሚኖረው በነዚህ ባጃጅ በሚባሉት ጠንካራ ሞተሮች እንደገናም ደግሞ በሞተርሳይክሎችም ጭምር ነው እንደምታውቁት ማለት ነውና ምን ያህል አደገኛ ነገር ይዞ ሊመጣ እንደሚችል እንደቀላል እንዴት እንደታየ አላቅ እና በነዳጅ የሚሰሩ ባለ ሁለት እንዲሁም ባለ ሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ነው የተወሰነው። የትራንስፖርትና ሎጂስቲክ ሚኒስቴር ነው ያስታወቀው። እና ያስታወቀው በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች፣ ባለሁለት እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሎጂስቲክስ ሚኒስትር ዴታው አቶ በሪሁ ሀሰን ነው ይህን የተናገሩት። የተናገሩትና ሚስተር ዴታው ይህንን ያሉት ያው መያዝያ ሁለት ቀን 2017 ዓ ምት አሃድ ቢዝነስ ግሩፕ በሀገር ውስጥ በተመረቱ የኤሌክትሪክ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ለገበያ ማቅረቡን በወዳጅነት ፓርክ በዘጋጀ ስነ ስርዓት ላይ ሲያስታውቅ ነው። እንግዲህ ትልቁ ነገር እዚህ ጋር እንደሰማ ነው ያው የኤሌክትሪክ ባለ ሶስት እግር ተሽከርካሪዎች ወደ ጥቅም ላይ እንዲውሉ ለማድረግ ነው። ሲጀመር የኤሌክትሪክ እንደዚህ አይነት ነገሮች ተራራማ የኢትዮጵያ ከፍታና ዝቅታን ይችላሉ ወይ ነው ጥያቄው? በጣም አብዛኛዎቹ ባጃጆች የሚችሏቸው ከተራራውን፣ ዝቅታውን፣ ቁልቁለቱን፣ ዳገቱን ሰባብረው የሚወጡ ናቸው እና ያ ጉልበት በዛ ደረጃ ላይ ብዙ ሰው ይዘው የሚሄዱ መኪናዎችን ይችላሉ ወይ ነው ጥያቄው? እሱ ነው እና ኢትዮጵያ እንግዲህ በየዓመቱ ለነዳጅ እስከ 6 ቢሊዮን ዶላር እንደምታወጣ አቶ ቶበር የተናገሩት፣ እዛ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃ ያልጠበቀ ነዳጅ ላይ ጥገኛ ከሆነው አዙሪት ውስጥ እንወጣለን ነው እሳቸው የተናገሩት። ከዛ ይልቅ እንግዲህ በኤሌክትሪክ የሚሰሩ ተሽከርካሪዎችን ወደ አማራጭ መውሰድ አለብን በሚል በግልጽ ተናግረውታል እነዚህም ፖሊሲዎች የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘጋታቸው ተዘጋጅተዋል መዘጋጀታቸውን ሚኒስትሩ ገልጸዋል። ሚኒስትር ዴታው በኤሌክትሪክ የሚሰሩ ተሽከርካሪዎችን ከሀገር ውስጥ የማምረት የመገጣጠም ስራ ተጠናቆ ሊቀጥል እንደሚገባም በዛም ስራ ላይ እንደተሰማሩን ተናግረዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ አዮን፣ ሌሎችም የተፈጥሮ ሀብቶችን በሀገር ውስጥ አሉን ብለው ተናግረዋል እና እነዚህን ቴክኖሎጂዎች በመጠቀም በሀገር ውስጥ እነዚህ ባትሪዎች ምርት ማሳደግ ተገቢ ነው በሚል አስቀምጠዋል። እንግዲህ አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ ሁለትና ሶስት እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚ ናቸው ብለዋል። በጥናት ላይ የተመሰረቱ ናቸው ብለዋል። ማቶ በሬውን ከዚህ በኋላ እንግዲህ ማንኛውም በነዳጅ የሚሰሩ ባለ ሁለትና ባለሶስት ባለ ሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መታገዱን አስታውቀዋል። እና የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ይጨምራል። ስለዚህ አምራቾች በሚፈለገው ልክ ማምረት እንዳለባቸው። በዚህ ሰዓት ነው የተናገሩትና ለዚህ እንግዲህ የመንግስትም ለዚህ ከካርቦን ፋይናንስ ጀምሮ በፋይናንስ እና ከፋይናንስ ውጭ ላሉ ችግሮች ምላሽ ለመስጠት ዝግጁ ነው በሚልም ተናግረዋል። የካይኑ የካርቦን ፋይናንስ የሚባል አለ እንደሚታወቀው፣ ማለት ነው የካርቦን ኤሚሽን እዛ ላይ መሰረት ያደረገ በጀቶችም ከሌሎች አለማት የማግኘት ነገር እንዳለበት ውስጡ ትመለክታላችሁ። በብሔራዊ ምክር ቤት የወጣው የአየር ብክለት፣ የድምፅ ብክለት ይህን መቆጣጠር የወጣ እንደ አስገዳጅ ህግ አለ እና ይህን ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት ያስፈልጋል የሚል ነው የመንግስት አቋም። እንግዲህ ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ በሚል ሚኒስትር ዴኤታው አቶ ታረቀኝ ቡሉልታ የሚባሉት ሰው ወይም ባለስልጣን በዙሪያ ላይ ተጨማሪ ሀሳብ ተናግረዋል። ለዚህም እንግዲህ በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂን ተጠናክሮ ይቀጥላል ነው። በዛ በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸር የጥገና ወጫቸው አነስተኛ ነው የሚለውን ነገር ነው የተናገሩት። ከዛ ውጪ ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች በሚል መንግስት ያምናል። በአጠቃላይ ወደ መቶ ሺህ የሚጠጉ የኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን ነው ባለስልጣኑ የተናገሩት እና በአሁኑ ሰዓትም በአመት 63000 ገደማ ባለ ሁለት እና ባለ ሶስት እግር ተሽከርካሪዎችን ማምረት ተችለዋል በሚል ተናግረዋል። 63000 ስለዚህ 1200 ቀላል ተሽከርካሪዎች ከ3500 የማይበልጡ ሚኒባሶች፣ አውቶቡሶች በአመት ለማምረት ዝግጅት የማድረግ ያክል ያለውን ነገር ነው ጨምሮ የገለጹት እና የሚመረቱት የኤሌክትሪክ ተሽከርካሪዎች አገሪቱ ካላት ፍላጎት አኳያ እጅግ አነስተኛ እንደሆነ ነገር ግን በብዙ መልኩ ዋጋ ተከፍሎም ቢሆን እነዚህን ባለማስገባት ከዛ በዘለቀ ደግሞ እነዚህ ባጃጆች በተከለከሉበት ሰዓት ያለውን ነገር ኤሌክትሪኮችን በከፍተኛ ፍጥነት ምርታቸው ለመጨመር ያግዛል። እንግዲህ በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ እንደሚያስፈልግም ነው የተነገረው። እዚህ ውስጥ እንግዲህ 11176 ያክሉ በአዲስ አበባ ቀሪዎች ደግሞ በክልል ከተሞች መኪና ኤሌክትሪክ መኪና ቻርጅ ማድረጊያ ማዕከላት መተከል አለባቸው ነው። ይሄ እንግዲህ በየዕለቱ ተመርቀው ለገበያ የቀረቡት ባለሁለት ባለሶስት እግር የኤሌክትሪክ ተሽከርካሪዎች በአንድ ቻርጅ ከ80 እስከ 150 ኪሎ ሜትር መጓዝ ይችላሉ ነው የአህድ ቢዝነስ ግሩፕ ምክትል ስራ አስኪያጁ ዙዲያን አህመድ ዶክተር ዙዲያን አህመድ የተናገሩት። ከዚህ ጋር እንግዲህ ተሽከርካሪዎቹ ከ2 እስከ 4 ሰው የመጫን አቅም አላቸው ብለዋል። ከ10 ኩንታል ቅላይ የመጫን ጉልበት እንዳላቸው ዙዲያን ዶክተር ዙዲያን ተናግረዋል። ከአየር ብክለት፣ ከድምፅ ብክለት ነፃ ናቸው የሚለውን ጭምር በዚህ ላይ እንትን ብለው ነው። ከዛ እንግዲህ ያው በሚገርም ደረጃ እነዚህ ባጃጆች ያላቸው ውለታ ቀላል አይደለም። ነገር ግን በሀገር ውስጥ አገልግሎት እንዳይሰጡ መደረጉ ቀጥሎ ያለው ነገር ምን ሊሆን እንደሚችል በትክክል እንድንረዳ ቀጣዩን ማየት ይጠበቃል ማለት ነው። እንግዲህ ወደ ሶስተኛው መረጃ ልለፍ። ውድ ቤተሰቦቼ በሰሜን ሱዳን ያለው ጦርነት ተፋፍሞ የተባብሶ ቀጥሏል። በዛ ውስጥ ሁሉ እንግዲህ በጣም በሚያሳዝን ደረጃ የሀገሪቱን አጠቃላይ ቀውስ ጨምር የሚችሉ ብዙ ነገሮች ነው የሰማን ያለ ነው። እንግዲህ በሱዳን የሰማነው በጣም ከባድ ነገር ነው። የባጋሎ ወይም ራፒድ ሰፖርት ፎርስ የሚባለው ቡድን ፓራሚሊተሪ ኃይል ነው። በሱዳን እንግዲህ ራይቫል ገቨርንመንት ወይም ደግሞ ተፎካካሪ መንግስት መስርቻ አለው ብለዋል። እንግዲህ ይሄ ሀገሪቱን ለመገነጣጠል ወደ በጅ በራፍ ላይ ይዟት እየሄድ እንደሆነ በጣም ያሳያል ተብሏል። እንግዲህ የሱዳን ፓራሚሊታሪ ራፒድ ሰፖርት ፎርስ የሚባለው አዲሱን ራይቫል መንግስት ወይም ደግሞ ተፎካካሪ ሌላኛው መንግስት መስርቻለሁ ብሎ ሲል የሁለት ዓመቱ ጦርነት እንግዲህ በጣም ብሩታል ነው። እጅግ በጣም ጎጂና ብዙ ሰዎችን የገደለ ያወደመ እንደገና ያሳደደ ነው። ብዙ ፌዎች ተገድለዋል። እንደገና ደግሞ በተባበቱ መንግስታት የዓለማችን the worst humanitarian crisis ብሎ የገለጸው የመጨረሻው የዓለማችን የሰው ዘር ክራይሲስ ብሎ ገልጾታል። ይህን ጦርነት እና እስከዛ ድረስ ያለው ውድመት ነው። ስለዚህ መሐመድ ሀምዳን ዳጋሎ ወይም ሀመድ የሚባሉ ሰው እንግዲህ የጎቨርንመንት ኦፍ ፒስ ኤንድ ዩኒቲ ወይም የሀገሪቱ የሰላምና የህብረት መንግስት የሚል እሱ በተቆጣጠራቸው ቦታዎች ላይ መስርቷል ማለት ነው። ይህም ደግሞ ይሄ ችግር አርሚ ሌይድ አድሚኒስትሬሽን በአብዱልፈታ አልቡርሃን የሚመራውን መንግስት በጣም ፈተና ውስጥ እንደከተተው በግልጽ እየተነገረ ይገኛል። ዳጋሎ በጊዜ ላይ ሲናገር ምን አለ? ኦን ዚስ አኒቨርሰሪ ራ ፌ ሱዳን እውነተኛዋን የሱዳን ገጽታ የሚያሳይ መንግስት መስርተናል በሚል ያንን ኩራት አድርጎ ይገልጸዋል። እዚህ ላይ ይህም እንግዲህ እንደሚታወቀው ስf የሚባለውና የእሱም ደግሞ ወዳጅ የሚባሉት አካላት ወይም አሊ ረዳቶቹ በናይሮቢ ተገናኝተው እንግዲህ ፈርሞ የነበረው አንድ ስምምነት እንደነበረ ይታወቃል። ስለዚህ ዳጋሎ ይሄንን ሮድማፕ ለአዲሷ ሱዳን ሮድማፕ ፎር ኤ ኒው ሱዳን ለአዲሷ ሱዳን የሚያስፈልግ ሮድማፕ በሚል አዘጋጅቶት እንደነበረ ይታወቃል። ይሄ እንግዲህ አስራ አምስት የፕሬዚደንሻል ካውንስሉ ተወካዮች የነበሩበት አባል የተካተቱበት ቡድን እንደነበረ ይታወቃል። ከዛ ጋር ተያይዞ እንግዲህ ይህንን ፕሮሰስ ጠብቆ አሁን ባለው ሁኔታ ነገሮች ወደ አደገኛ ደረጃ ይዘው ሊመጡ የሚችሉትን ይህን ውሳኔ ወስነዋል። እንግዲህ በኤፕሪል 15 2023 ይህ ጦርነት ከፍነዳ ጊዜ በኋላ 13 ሚሊዮን የሚጠጉ ሱዳናውያን ቦታቸውን ለቀው ዲስ ፕለስ ተሰደዋል። እስካሁን ምንም አይነት የፖለቲካ መፍትሄ ሊመጣ አልቻለም። ይሄ ጦርነት እንግዲህ በብዙ መልኩ የሚታወቅ ዋጋ እያስከፈለ ያለ እንደሆነ በትክክል ይታወቃል። ስለዚህ በዳርፉር ያለውን ግዛት ጠብቆ አር ኤስ ኤፍ የተባለው ይሄ ተቋም የራሱን መንግስት የመመስረት አካሄድ እየተከተለ ነው በሚል እየተነገረ ይገኛል። ያም ደግሞ በአሜሪካና መሰል ተቋማት ሀገራት መካከል ይሄን ቅሬታችንን ብለ በሚል እያሰሙ ይገኛሉ ማለት ነው እንግዲህ ሰሜን ሱዳን ተመልሳ እንደገና ደቡብ ሱዳን ከሷ ላይ ትገነጥላለች። አሁን ደግሞ ተመልሳ እንዳትገነጣጠል እየተሰጋ ይገኛል ማለት ነው። በተለይ የዳርፉር ላይ ያለው ያው፣ እንደሚታወቀው ዳርፉር ለረጅም ጊዜ የሰሜን ሱዳን መሠረታዊ የፖለቲካ ችግር ቦታ ሆኖ እንደተቀመጠ ይታወቃል። ያንን ነገር እንግዲህ ወደ እርስ በርስ የሚገነጣጠል ደረጃ ይዞት ሊመጣ የሚችል አቅም ያለው የመጨረሻው የሚባል ውሳኔ እንዲወሰን የደረገበት ነገር ስናይ የሱዳን ቀጣይ ጣፍንታ በጣም እንደሚያሳስብ ማየት ያስፈልጋል። ኢትዮጵያም ጎረቤት ናት። እንደገናም ደግሞ በተለይ አልብርሃን መንግስት ጋር የኢትዮጵያ መንግስት ስምሙ አይደለም። እንደገናም ደግሞ የአልብርሃን መንግስት ከኢሳያስ አፈወርቂ ጋር እንደዚሁ አብሮ የሚሰራ ነው። ያ ነገር ደግሞ በኢትዮጵያውያን ላይ ለመከራ እገዛ የሚያደርግ ነገር ሆኖ እንዳይከሰት ይሰጋል እንግዲህ፣ ያለው የዓለም ሁኔታ አጠቃላይ ነገር ይሄን ይመስላል። በጥቂቱ ላሳያችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት